ዲጄ ሊ የምትባል ዱባይ የምትኖር ዲጄ ሊ፣ ነገ ፎቶ አለጥፍ ቪዲዮ ስሰራ ፎቶ አንታዩታላችሁ ማታቋጥ ካላችሁ፣ ልጅቷ ታዋቂ ናት። ሁለት መቶ ሀምሳ ሺህ የኢትዮጵያ ብር ከፍሏት አመጣችሁ። ማስረጃ አለሽ ወይ ካላችሁ፣ አዎ ቮይስ፣ ቴክስት፣ ደረሰኝ ያስገባበት ኤቭሪቲንግ እኔ ጋር አለ፣ ስልኬ ላይ ልኮልኝ አዳምጫለሁ ቮይሷን። ሶ አምናት ሁለት መቶ ሀምሳ ሺህ ተበዳድሮ ከፍሎ መጥቶ፣ ሴኩሪቲ ዘበኝነት አስገባሃለሁ፣ ከሀገሩ ሳይወጣ እንደሚታስገባው ዘበኝነት ስራ እርግጠኛ ቃል ገብታለት ነው። እሷን ተማምኖ ካገሩ የወጣው 250 ሺን ከፍሎ ዱባይ ከደረሰ በኋላ ግን አየር ላይ ነው ጣለችው ምን አለችው ወንዳ ወንዷ አው ወንዳ ወንዷ ምን አለችው ሴኩሪቲ ቃል የገባሁልክ ሴኩሪቲ ዘበኝነት ስራ የለም 1000 ድርሃም ከኢትዮጵያ አስልክና 1000 ድርሃም ማለት በዱባይ በኢትዮጵያ 40 ሺ ብር ከቤተሰቦች ካስልከ 250 ሺ ተበዳድሮ የከፈለው ሳያንሳው 40 ሺ ብር አስልክና 40 ሺ ብር የደላላ ከፍለክ ስራ ግባ አለችው አውጥቶ አውጥታ ጣለች። ይሄ ልጅ አሁን ተርቧል። የትራንስፖርት ከጣለችው ቦታ ተነስቶ ደላላ ውስጥ ከጣለው ቦታ ተነስቶ ወደዛ ለመሄድ እንኳን የትራንስፖርት የዱባይ መቶ ብር አጥቷል። ተመልከቱ ግፍ። እኔ ግን አንዳንዶቻችሁ እውነት ህሊናችሁን የት እንደሸጣችሁት ራሱ አላቅ፣ በእውነት ማለት እንጃ አቦ አንዳንድ ቁጥር ብዙ ሰዎች ሊያግዙት እንደሆነ ቼክ ታደርጋቸዋለች። ቢ ምናልባት በአንድ ቁጥር አደለ አንድ ቁጥር ብዙ ሰው ነው የሚጽፈው። እኔ ማገዝ እፈልጋለሁ ብለው ሲጽፉ ነው ሞዲሬተሮች ያስገቧቸዋል። ከዛ እኔ ስልካቸውን እና ስማቸውን ወስጄ ዋትሳፕ ላይ የእሱን አካውንት አካውንት ካለው አለው ከሌለው ሪምን አስቸግሬ የሪምን አካውንት ሰጣቸውና አስገብተው ደረሰኝ ይልኩልኛል። ከዛ ሪም ወስዳ አይናችን እያየ በካሽ ትሰጠዋለች በእጁ በቪዲዮ እያሳየችን። ላይቭ ገብታ ገስት ገብታ ኔጋ ፎሎ አድርጉ ቤተሰብ። የሁለተኛውን ዙር የጣልና ወጣ ስለሆነ እውቀቱ አለህ ወይ? ለምሳሌ ቁጭ ብዬ የምሰራው ስትል የሆነ ኦፊስ ላይ ምን ላይ ነው እንግዲህ። ለአንተ የሚፈለግልን ምክንያቱም፣ ትንሽ የሚያምህ ከሆነ ያው የደጁ ስራ የደሊቨሪውም ምንም ሪስቶራንትን መስራት አትችልም። ግን ለምሳሌ ኦፊስ ላይ ማስተናገድ ችግር የለው፣ ማስተናገድ እችላለሁ እያለ ነው። እስቲ ኤኒወይ፣ ለማስተናገድ ሳይሆን እንደ አካውንታንት፣ እንደ ወረቀት የሚሰራ ምን የሚሰራ አንድ ቤተሰብ ስላለች ምናልባት እሷን ላስቸግርና፣ እሷን ልጠይቅ እሷ ብዙ ሰው ስለምትረዳ አዜብ ታውቂያታለሽ አይደለ? አዝዬ አዝዬ ጋር ልጠይቅ። ካልሆነ ደግሞ ያው ምልሽ ብር ምናምን እንትን ተብሎ ቪዛው ይሰራና ቪዛው ከተቀየረለት እሱ ነው አሁን ተረባድበን። ቪዛው መኖሪያ ፈቃዱ አትሊስት በሰባት በስምንት ሺህ ብር የሚሰሩ ሰዎች እኔ ልፈልግ፣ የሚቻለውን ሰው አዋጥቶለት መኖሪያ ፈቃዱ መጀመሪያ አይጨረስ። ስራ ምንም ችግር የለም የትም ይፈለጋል ሀቡዬ። መጀመሪያ ግን ቢዛ ስራ እየፈለግንለት ያለ ነው። እቃ ማሰርቶ ኮንትራት የሚቀጥረው ሰው እኮ ነው። ኮንትራት በትንሽ ደግሞ በቃ እኔ ዛሬ ዛሬ ስጡኝ እና አሁን የነገራችሁኝ እኔ ስራ አልኩሽ። አንድ ሁለት ሶስት ሰው ልጠይቅ። ግን ስራ ስትገባ አሁን ምንድን ነው መሰለ የስራ ሰው መሆን አለብ። ያው እኛ እዚህ መሀል ሚዲያ ላይ እንደምንነጋገረው ማለት ነው። በቃ ሰው ከሀገሩ ሲወጣ ለመስራት ነው። አሁን እኛ ብር አለን። ለምሳሌ እኔ ብር አለኝ ምን አለኝ ብዬ አልንቀባረርም። በቃ ስራዬ ስራዬ ነው። ስራ ያስከብረኛል ብዬ የትም ቦታ ስራውን ሰርቼ ነው፣ እኩል እንደ ሰራተኞች ሰርቼ ነው ለፍቼ ምን ብዬ ነው እና አንተ አሁን እኛ እነ ሀቢባም ሆነ እኛ እንዲህ ስናስብ ነገ እንድታኮራን ነው። እናስገባሃለን ስራ ስህን ችለህ አላደለም ለራስህም ለዛ ሰውም እኔ ስራ ፈልጌ ያስገባሃለሁ። እዛ የምትገባበት ስራ ግን እንዳታሳፍረኝ ማለት ነው

ተባረኪ ልኝ ሳርዬ፣ የውልሽ በጣም የድሃ ልጅ ነው። ሁለት መቶ ሃምሳ ሺውንም ተበዳድሮ ነው ከፍሎ የመጣው። ምንም ቢሆን መሄድ አይፈልግም ወደ ሀገር ቤት እና ለዛ እሱ አይኑረው እንጂ ምንም ነገር ይሰራል። ጽዳትም ቢሆን ዘበኝነትም ቢሆን ተላላኪነትም ቢሆን ምንም ነገር ይሰራል። ሸክም ብቻ ላይክ እንደ እነዚህ ፓኪስታኒዎች የሚሰሩት የለም። እሷም አበሻ ሸክም የማይቀጠርም አበሻ ወንድ ልጅ ስራ የማይችለው ስራ ፓኪስታኒዎች ብቻ የሚሰሩት አለ አይደል ይሄ ብሎኬት ትልልቅ እንትን መሸከም ድንጋይ ምናምን የለም እሱም አይቀጠርም፣ እኛም እንደሱ አናውቅም። ያው ምልሽ የጉልበት ስራ ለሀበሻ የለም፣ አይቀጠርምም። የለም የሚሰራ እኮ እዚህ ሀገር እንደዛ። ሻወንች የለም እሱ የተሻለ እንትን ነው የምንለው። በቃ ችግር የለም ሀቡዬ ይምጣ እና እኔ ጋርም ኮንታክት ያድርገኝ። መሲም ስደውል አመልጎኝ እንዳለ ያለው በጣም ሩቅ ነው። ምልኮ የት ነው ያለው? መምጣት እኮ አይችልም እሱ። አሁን ሀኒ አስገዛ ልታረግለት እና ነገ በመሲ ብርጅቶን በኩል ሊላክለት ነው። መሲ ደግሞ ልብስ ልትገዛለት ነው። አዲስ እንደ መሆኑ መጠን ምንም የለውም እና ምልኮ የት ነው ያለው? እገዛለታለሁ። መሲዬም ሀቡዬ ችግር የለም እኔም እገዛለታለሁ። ሳርዬ አንቺ ስራውን ብቻ ተቸገሪልን። ሀቡዬ ግን አሁን ሳርዬም እንዳለች ለት ነውሁአሁን ሳርዬም እንዳለችው ከዛ አካባቢ ወደዚህ ወደ ቻርጃ ወይ ወደ ዱባይ ቤት ተፈልጎለት ወደዚህ አካባቢ ቢመጣ ወደ ከተማው ማለት ነው። ወደዚህ ታክሲ ይዞ ቢመጣ ወይ ድራይቨር፣ እንደዛ ማድረግ እንችላለን። ወደ ከተማ ቀረብ ቢል አሁን አስቸኳይ እንኳን ቢፈለግ ለምን ኤምኬ ጋር አይሄድም? ኤምኬ አንተ እንትን አለክ፣ የወንዶች አኮመንዴሽን አለክ፣ ክራይ ኖ ኖ ኖ፣ እንደዛ የለኝም፣ ግን አመቻችለታለሁ ልጆች ጋር በቃ ጥሩ ቀረብ ይበል፣ ወደዚህ ይምጣ። አመቻችለትና እኔ ድራይቨር ልክለታለሁኝ፣ የድራይቨሩን እኔ ከፍልለታለሁ፣ ይዞት ይምጣ። አይሻልም? በጣም ጥሩ መስዬ ተባለ። የው ኤምኬ ቤቱን ያገኝለታል፣ ወንዶች ቤት ደባል። አንቺ ደግሞ ትራንስፖርቱን ከፈርታ አርጋሽ፣ ካለበት ገጠር ወጥቶ እዚ ይመጣል። እሱ ሚያጎደ ወደ ከተማ እዚ ይምጣና ከዛ እዚህ እኛ ጋ መቶ ሻወር ወስዶ ምናምን ወደ ኤምኬ እቃውን ይዞ ይሄዳል። እኔ ጋር ሱቅ መቶ ሻወር ውስጥ ምናምን ይሄዳል ወደዛ። ስለዚህ ለምን ነገ አይመጣም? እኮ ይመጣል። በቃ እኔ ሎኬሽኑን ላኩ። እሺ፣ ደሬ ነገ እምኬ ወንዶች ቤት ደባል ያገኝልካል። መሲ ደግሞ ድራይቨር ትልክልሃለች። እሺ ወንድሜ፣ እሺ፣ እሺ የመሲን ቁጥር ልክልካለው ይልካለው። የሀኒን ቁጥር ልክ ይልካለው። አገናኝቼ ካለው እኔ ደግሞ አለው ሳራ ለሀበሻን ደግሞ ደሞ ጠብቃለሁ። ቃሏን አክባሪ ናት። ስራ ትፈልግልሃለች። እሺ እሺ። ሀቡዬ፣ ወይ በቃ ምንም አታስቡ። ያው እኔ ኮንታክት አደረገዋለሁ የሚያስፈልገው ነገርም ያው ከነ መሲ ጋር እየተነጋገርን ከሱ ጋር ወደ እኔም ልጆች መኪና ስላለ ወደ ሻርጃ ወደ ምን ምሄድ ያመጣዋል። እኔ ጋም ራሴ መኪና ልክ ያስመጣዋለሁ። ስልኬን ከመሲ ውሰድ ስልኬን። እሺ እሺ እኔም እልክለታለሁ፣ ችግር የለም ሳርዬ። እንትን እኔ አንቺን ማስቸገር የፈለግኩት ስራውን ብቻ ነበረ ለመሰነች። ችግር የለም ስራውን እኮ አሁን አደውዬ ይምጣና ኔጋ ይው ይሄዳለሁ። በጣም ጥሩ በቃ አንቺ ስራው ብቻ ከፈጸምሽ ሌላ ማስቸገር አልፈልግም። ሁሌ እያስቸገሩ ታገኘን ቪዛውን እንዲሰሩለት እናደረጋለን። ካልሆነ ካልሆነ ቪዛውን እኛ እናሰራና በቪዛው የራሱ ቪዛ ኦን ቪዛ ሆኖ ስራ የሚያገኝበት ኖ ኦብጀክሽን ያለበት አንዳንድ ሺ አንድ በሰባት ሺ በስምንት ሺ ብር የሁለት ዓመት ቪዛ እናሰራለታለን እናሰራለታለን። አዋጥተን ማለት ነው። ችግር የለውም። እሺ ያው እኔ ቃል የገባሁለት እሱን ማድረግ እንደማልችላ ስ ችግር የለም። አንቺ እሱ ላይ እንትን አትበይ። ይህን ሁሉ አድርገሻል። አሁን ምንድን ነው መጀመሪያ የሚሰሩለት ሰው ነው እንትን እማረገው ቪዛ ራሳቸው ሰርተውለት ያ ቃል ካልሆነ ግን እንደሚሆን አድርገን እዚህ ያለን ሰዎች አዋጥተን ቪዛው እናሰራለታለን። ተባረኪ፣ ሳርዬ እኔ እናት፣ አንቺ ቃልሽን አክባሪ ነሽ። ለዛ ነው ሳራ ሳራ ሳራ ስለነበረው ብዙ ሰው ቃል ይገባል ሳያደርግለት፣ 14 ቀን አልቆ ይሄ ልጅ አጉል እንዳይሆን ስለፈራው ነው አንቺን ጭቅጭቅ ያደረኩሽ። ምንም አታስቢ፣ አቡዬ ምንም አታስቢ። በሼርም የጠራሁሽ ይሄንን አደራ ፈጣሪ እድሜ እና እሺ፣ እሺ፣ ቃላት የለንም። በእውነት አንቺ እናት ነሽ፣ ሁልጊዜ አለሽ። በቃ የትኛውን ቦታ እና እንባይ ነው ያመጣችሁት። የእውነት እግዚአብሔር ይባርካችሁ፣ ተጠራርታችሁ፣ ተሰባስባችሁ ለመፍትሄ መወያየታችሁ። በዛ ላይ መፍትሄው እዚሁ ነው፣ በቃ በትሪ ነው የሚቀርበውና እግዚአብሔር ይባርካችሁ። በቃ ሰዎች ከደረሱበት ነገር አውጥታችሁ እንደዚህ፣ የዚህ ልጅ ድምፅ ጩኸቱ ስራ ፍለጋ መጥቶ እንደዚህ መንከራተቱ የት ይሄድ ነበረ? በቃ እንደዚህ አይነት ቤት ስላለ ደስ ይለኛል። ሀቡዬ፣ እግዚአብሔር እድሜና ጤናውን ይስጣችሁ፣ ሞገስ ይሆናችሁ፣ አቅም ይሆናችሁ። እኔ ነገ ቪዲዮ ሰርቼ አመሰግናቸዋለሁ። ሳራ አልሐበሻን፣ መሲ፣ ብርጅስቶንን፣ ሀኒን፣ ሁላችሁንም አዶት ሰክሰስ። ለዚህ ወንድማችን ያገዛችሁ፣ ኤምኬ ያገዛችሁ በሙሉ በገንዘብም በጉልበትም ያገዛችሁ፣ ነገ ቃሌ ነው ቪዲዮ ሰርቼ አመሰግናቸዋለሁ። ዲጄ ሊን ደግሞ ፎቶ አለ ጥፌ አለም እንዲያውቅ አደርጋለሁ። ይህን ልጅ 250 ሺህ በልታ አምጥታ እንደዚህ አየር ላይ እንደጣለችው። አቡዬ ምኝ አንቺ ሁሌ ሰውን ታመሰግኛ፣ መቼ ነው አንቺን የምናመሰግንሽ ቪዲዮ ሰርተን? እኛ ደሞ እናታ ይገባኝ። እኔ ድልድይ ነኝ፣ እኔ አገናኝ ነኝ። ሁሉ ሰው የምታሰባስቢው እንደዚህ ጠርተሽ ምታገናኝ፣ ምንምት ሁሉ ሰው ደግሞ አንቺ እንደዚህ እያደረግሽ ያለሽ እና ሁላችን ደግሞ እኛ ልናመሰግንሽ ይገባል፣ አቡዬ በእውነት በጣም አመሰግናለሁ። ሳሪ ችልን ሀቡዬ እንወድሻለን፣ ከአንቺ ጋር ነን ሁሌ። መስዬም እንደዚያው የእኔ ቆንጆ ሁልጊዜ ጊዜ በቃ ትልቅ ብለሽ ነው የምትገቢው። እኔና ተባረኪ፣ ስለ ጊዜሽ የምታመጪው ሀሳብ ቶሎ ሶሉሽን እና እግዚአብሔር ስራሽን ይባርክ፣ ጤናውን ይስጥሽ፣ እድሜውን ይስጥሽ። ሁላችሁም ተባረኩ። እዚህ ውስጥ አንድ ነገር እንኳን ጠያለነበእውነት ሳሪ ሀቡዬ፣ ሳሪን አሁን ብዙ ሰው የሚያውቀው እዚህ ቲክቶክ ላይ መታ ምናምን ነው፣ በእግር ቤቷ ሄዶ ደግሞ ኖርማል የምትረዳው በጣም ብዙ ሰው አለ እና አንዳንዴ በቃ የምታስገርም ሰው ናት። ሆነ ሶሻል ሚዲያ የማያውቀው በጣም ብዙ በቃ ፈጣሪ እና እሷ እንደዚህ ሰው እዚህ ጋ ያላችሁ አራት ሺህ ምናምን ሰዎች እንዳለ ሳራ ለሀበሻን ፎሎ አርጓት አሁን እያየዋችሁ እንደዚህ ነው። መልካም ሰዎችን ፎሎ ስታደረጉ መልካምነት እንዲበዛ ነው የምታደርጉት። ኢማራት ላይ በጣም ብዙ ችግረኛ አለ። ትንሽ ነው ረጂ ያለው፣ ብዙ ችግረኛ ነው ያለው። ብዙ ተረጂ፣ ትንሽ ረጂ ነው ያለው። ስለዚህ የረጂዎች እንዲበዙ መልካሞችን ማመስገን ወቀሳ ገለመሌታችሁ ማመስገን ቴንኪው ማለት ልመዱ። እኛ ሀበሾች ቴንኪዩ አናውቅም። እናመስግን፣ ሁሌ ከማማራር እናመስግን። ትንሽም ቢሆን መልካም የሚሰሩ ሰዎችን አይደለም፣ ይሄ ሁሉ ይተባበሩ። ሳራ አልሀበሻን ሁላችሁ ፎሎ አድርጓት፣ ሀኒን መስዬን፣ ኤምኬን ሁሉም ደሬ ወንድማችንንም ፎሎ አድርጎት። አይዞ ሀቡ ደሬ፣ ጠዋት ዘጠኝ ሰዓት ላይ ድራይቨር እልክልሃለሁ፣ ከዛ ቀጥታ እኔ ጋር ይዞት ይመጣል። እሽማይ ይጠብቃል አሁን ተዘጋጅ ከዛ እኔ ደውልልሃለሁ ከዛ እኔ ጋር ስትመጣ ሚስተካከል ስልክህ ምናምን ካለ እሱን እሱን አስተካክዬልክ ፏ ብላ ወደ ስራ ትገባለ አይዞ ከዛ እኔና መሲ ደግሞ እንገናኛለን አደል ሀቡ እኔና መሲ ደግሞ ከዛ እንገናኛለን አዎ ትገናኛላችሁ እሺ ምክንያቱም ያው በእሷ በኩል ነው የሚያልቀው ብዬ ነው አንድ ላይ አዎ ትክክል እኔ ጋ ስለሚመጣ አቦ አስቤዛውንም ልብሱንም ይዞ ኤሚኬ ወዳአዘጋጀለት ስለ ኤሚኬና እኔ እንደዋወልና እኔ ጋ ሲደርስ እኔ እነግረዋለሁ። ቶ ያመጣ በጣም በጣም ነው የማመሰግናችሁ። እንደዚህ አይነት ኢትዮጵያዊ ነው የሚያስፈልገን። እውነት በጣም ብዙ ልጆች ይንከራተታሉ እዚህ እና ግራ ገባኝ እና በጣም የማመሰግነው እግዚአብሔር ይስጣችሁ። አሜን አሜን። እዚህ ቤት መጥቶ እዚህ ቤት ገብቶ አዝኖ ሳይደሰት የወጣ ሰው የለም። በእኔ አይደለም እኔ ራሴን አይደለም እያልኩ ያለሁት ጋይ ይህን እንድታቁሉ ይፈልጋሉ። እኔ ምንም እኔ ድልድይ ነኝ። እኔ ምንም አላልኩ። በእኔ ቲክቶኬን ነው ምከፍተው፣ በስልኬና በዋይፋይ ላይቬን ነው ምከፍተው። በቃ ላይቬን ስከፍት ፈጣሪ ማለት ነው፣ በእኔ በኩል መልካም ሰዎችን ይልካል፣ ችግረኞችን ይልካል። ችግረኛንና ረጅን አገናኛለሁ። ዳት ዚት እኔ ምስጋና ምንም ምንም አድናቆት አልፈልግም። ከፈጣሪ የምሰጠውን ጊዜ ጊዜ ነው የምሰጠው፣ ገንዘብ አይደለም እየሰጠው ያለው ጊዜ፣ በጊዜ ነው ማገለግለው እሱን ከፈጣሪ ያገኘዋለሁ በልጆቼ ምናምን። ስለ ራሴ አይደለም ማውራው፣ ግን እዚህ ቤት መጥቶ እያለቀሰ ገብቶ ሳይስቅ የወጣ ማንም የለም። እዚህ ቤት መጥቶ ችግሩን ተናግሮ መፍትሄ ያላገኘ የለም። ይሄ ደግሞ በእናንተ ነው፣ በእናንተ ስለሆነ እኔ እናንተን ነው ማመስገን የምፈልገው ራሴን አይደለም፣ እናንተን እናንተን እጅግ አድርጌ በጣም አመሰግናለሁ። እናንተ ስላላችሁ ነው እኔ ሰው ማገዝ ማገናኘት የቻልኩት ረጂና ተረጂ ማገኘት በእናንተ ታፕታ በምታረጉ ኮፒሊንክ ር ሼር በምታረጉ እህቶች ናቸው። የተቸገረ ሰው ስታዩ ኑ ሀቢባ ጋር ብላችሁ ይዛችሁ መታችሁ፣ የሚረዳ ሰው እዚህ እንዳለ አውቃችሁ። እኔ አይደለም ምረዳው፣ እኔ ከኪስ ያውጥቻ አይደለም ምረዳው፣ እነሱ ናቸው የሚረዱት። መሲ፣ ሳራ፣ አዶ ታኒ፣ ሁላችሁም እዚህ ጋር ስማችሁ ያልተጠቀሰ ናችሁ ምትረዱት በገንዘባችሁ በጉልበታችሁ የምታግዙት እኔ ጊዜን ነው የምሰጠው። እና እኔ ፈጣሪ ምን አድርጌለት እንደሆነ አላውቅም። እንደዚህ አይነት መልካም ነገር እየሰራው መንፈሴ እንዲረካ የሰላም እንቅልፍ እንድተኛ ያደረገኝ እሱ ነው። እሱን አመሰግነዋለሁ። እናንተን በመቀጠል አመሰግናለሁ። ቴንኪው እያንዳንዳችሁ፣ እውነት ስለምታደርጉት ነገር በጣም ነው የምደሰተው። አሁን ይህ ልጅ ገብቶ አዝኖ አምስት መቶ ዶላር አምስት ጓደኞች ቃል ገቡለት። ደጋግሜ ስማቸውን አልጠራም። አስሬ አምስት ሀኒ አስቤዛ ልታደርግለት ነው መሲ ብሪጅ ስቶን ልብስ ልትገዛለት ድራይቨር ልትልክለት ነው። ኤምኬ ወንድሜ ስራ እየፈለገለት ነው ቤት እየፈለገለት ነው። ሳርዬ ደግሞ ስራ ቃል ገብታለት አለች። ምግብ እንዳይርበው ይምጣኔ ጋር ይብላ እያለች ነው። ከዚህ በላይ ሰውነት ኢትዮጵያዊነት በቀይ እኮ ነው። ኢትዮጵያዊነት ማለት እኮ አንድ ወገናችን ኢትዮጵያዊ ሰው። ኢትዮጵያን ሬስቶራንት ኢትዮጵያን ሬስቶራንት ሀቡ አይ ሴንት ዩ ሀንድረድ ዶላር ብላሻለች። ታውቂያለሽ ኢትዮጵያ ሬስቶራንት ጽፋለች። አቡ አይ ሴንት ዩ ንንጃአይል አይደለም፣ አይ ዌል ሳይሆን አይ ሴንት ዩ 100 ዶላር ለማለት ሆነ። ኢትዮጵያን ሬስቶራንት የሚባል የተመዘገበ የለም። አምስት ሰውን የመዘገቡት አዶት፣ አንድ አማራ ሰክሰስ፣ ኤልሳቤት እና ምስራች ቤት ቢ አይ ዌል ብላ ይሆን